ልጇ ተደፍሮባት እኮ ሚዲያ ላይ አይደለም። ፖሊስ ቀበያ ሄዳ ቃል አሰጠም እኮ ልጄን ነገ ያሸማቁቁብኛል ብላ ልጄን ያሳፍሩብኛል ብላ። በዛ ላይ አንቻው ምንሽ ነው የሴክስ ስሜትን የሚያነሳሳው ዝሆኔ? በዛ ሰዓት ያረገሽ ዞን እኮ ምትመሴ ሴትየው ሆንሽ እንዴት ነው አሁን? ካኒ ካኒ ጋይስ በጣም ቀጫጫ በጣም ቆንጂዬ ትንሽዬ ነው። ዝሆኔ ደግሞ የዛኔ በጣም ትልቅ ሴት፣ በጣም የምታስፈራ በነገራችን ላይ ዝሆኔ አሁን ነው ሰው የመሰለችው። ሰዋት መስል ነበር ድሮ፣ ከጥርሷ ክፍተት፣ ከሰውነቷ ዝብዝፍነት፣ ከሰውነቷ መዘፍዘፍ፣ ከጡቷ ከእጇ ከሆዷ ከአፏ ከንግግሯ ከተግባሯ ከምኗ ከምኗ ሰዋት መስልን ነበር ድሮ። እግዚአብሔር እንዳይጠፍ ነው ባለችበት ሰዓት። እንግዲህ እንዳወራሯ ከሆነ ሰዋት መስልን ምንም ቢሆን አሏሽም፣ ልጆች አሉሽ አትመሲም ነበረ ቅድሜ። ለሁለተኛው ሀገር ሀገር ሄደች ከገባች በኋላ ነው ሰው የመሰልሽው። ተቆራረጥሽ ከተጣልሽው በኋላ ከተለያ ሄደች ከቀጠለች በኋላ ነው ሰው የመሰልሽው እንጂ ሰው አትመሲም አንቺ እኮ ቲክቶክ ላይ ኦ ማይ ጉድነስ ቢዩቲፉል

ለምን መሰለሽ ንግግርሽ እዛም እዚህም አንድ ነሽ። ሁለት አይነት ሰው ታስፈሪያለሽ። አሁን በዩቱብ ደፍሮ ያላየ ሰው እንደው የልጅሽ እነዚህም የመሳሰለ የእነ ህጻናቶች ልጅ አባት የሀገሬ ልጆች ልበሱ እናቶች፣ እናቶች እስኪ ነጠላ አርጉ ነጠላ አርጉ። እግዚኦ ማርነ ክርስቶስ አውዝ ቢላ ሸይጣን ያረቢያለ እግዚኦ እግዚኦ። ስምንተኛው ሺ አይደለም፣ አልፏል። ስምንተኛው ሺ አልፏል። እግዚኦ እግዚኦ። የልጇን ባል የልጇን ባል ይሄን ሕፃን ልጅ ይሄ ሚስኪን ሚስቱ ስታወራ እንኳን ከአፉ ቃል የማይወጣ እጅን እንዳታወርድ ተብሎ ያደገ ልጅ ነው በነገራችን ላይ እና የሀገሬ ልጆች ሰማት ለበሱ እቃውን አወጣ። ሁለተኛ ካስረገዘ በኋላ ሶፋ ላይ ቁጭ ብሎ አለች ጋይስ፣ ሁለት ልጅ ወለደበት። እቃውን አወጣ። አብረን እንደው እሱ እቃውን ቢያወጣ እንደው እንደው እውነት ለመናገር የሚነጋገር ከተዋን እንደው እንደው እንደው እንደው አይምሮሽ እራሱ ማሰቡ ማሰብ እንደው እንደው ምን ይችላል ያደርገው ነው ሰውነት ላይ ምን ላይ ሊያደርገው ነው? እንደ እሷ ስታወራ ያላፈረች ሊያሾ ስታወራ አፈሪ የምትል ደፋል። ለእኛ ለእኛ ሰው ድማ ይሰራላቸ ምን ሊያደርገው ነበረ? አሁን እንደም ተቆራርጠሽ አሁን ከተቆራረጥሽ በኋላ ነው ወደ ውስጥ የገባው አይደለ? ምን አይነት ዘመን ደረስን ግን ጭራሽ እናት የልጅሽ ባል ጋይስ አለች አለች እሱ ሊደፍረኝ ነበረ አለች አለች። እውነታው ይሄ ነው ማለት ሊደፍረኝ ነበር ስትይ ልጆቿ ስሟቸው ማነው ፊሎና ወንዱ ማነው ነው ጋይስ ለነሱ አይደለም ለፊሎና ለእንትን አልተሳቀቅሽም? ሊደፍረኝ ነበር አባታችሁ ላይ ሊደፍረኝ ነበረ ብለሽ ቪዲዮ ዩቱብ ላይ ስትሰሪ አለማፈርሽ እንደው ምን አይነት ሰው ነሽ ግን? እንደው ልጅሽ አታሳዝንሽም? እንደው ቢሆን እንኳን እንደው ቢሆን እንኳን እንደው ቢሆን እንኳን ልጁ አያረገው መቶ ፐርሰንት አያረገው። ግን ቢሆን እንኳን ዩቱብ ላይ መተሽ እንደዚህ አይወራም። ለገንዘብ ብለሽ የልጅሽን ማንነት የልጅሽን ክብር ድሮም የልጅሽን ክብር አትጨነቂላት። በእርግጥ አታዝንላትም። ለልጅሽ እናት አይደለሽ እንዴ? ሺህ ጊዜ ዶላር ይሁን ሺህ ጊዜ ብር ይሁን ልጅሽ አይደለች እንዴ? ብሆድሽ ያሻል ልጅሽ አይደለች እንዴ? ልጅሽን በዚህ ደረጃ ማሻማጋቅ ለምን ፈለግሽ? አንቺ ጤነኛት መስሎሽ? አንቺ መንፈስ ነሽ አንቺ። ሆነም የሆነ ጋኔን ጭንቅላት ውስጥ ትክክል ገብቷል። እግዚአብሔር ምስክሬንም፣ ወደ ጸበል ግቢ ወይ ጸበል ግቢ። ፕሮቴስታንትም ፖች ጸሎት ያርጉንሽ ፓስተሮች መጥተው የምርሬ ነው። ሙስሊም ሆይ ሙስሊም እንደዚህ ተቀበልና ቁራን ይቆልሽ። አንቺ ጻሎት ያስፈልግሻል። አንቺ እንደ ጋይስ ልጅሽ ነበር ቆል ያለሽ እናንተ ተቀበል አርጋችሁ ሊያሹ ርስ ቀይር አትበሉ። ምን እርስ ያሳጣችሁና ከዚህ በላይ ምን የሚሰለ ርስ አለ? ልጅ እኮ ጋይስ በቃ ተይኝ፣ ብዙ ዓመት ነው ሰባት ዓመት ለኔ ጉዳይ ቢሮ ትሰሪያለሽ። ተይኝ እባክሽ ተይኝ ብሎ ነው። ከዚህ በኋላ ወደ ህግ እንሄዳለን። ለምንድን ነው በየቦታ ስሜን የምትጠሪው? ልጅን ወሰድ ስል ሲል ጀመር ልጅሽን አልወሰዳትም። እንደው እድሜ ልክሽን ኳንችና ቶቶኝ ፋኒ ታመሰግኑ ነበረ። ጀርመን ሀገር ላይ እንደዚህ አንቀባሮ ያመራት ነው። ምንም ቢሆን እሷ አመጣችሁ እሱ መሆኑ ተባብረው ነው ያመጡት። እሷ ብቻ ያመጣችሁ ነገር አይደለም። የኢትዮጵያ ህዝቡ እኮ ሳምሪኝ ብቻ ለማየት አይደለም ዩቱብ የሚገባው ፋኒ፣ ምን ለማየት ነው? ብዙዎቹ አሁን የሆነ ልጅ ቪዲዮ ሰራበት በሳሚ ቪዲዮ፣ ለሴት ለሚስትህ ግዴታ ነው ለሚስትህ ማ ወንድ ልጅ ግዴታ ነው፣ ሚስት ስታረግዝ እግሯን የማጠብ እግሯን የመንከባከብ እግሯን አይደለም ፓንቷን፣ ፓንቷን እንትኗ ፀጉሯ ራሱ የታችን ነው ሲያድግ፣ እርጉ ስትሆን ሼቨር ገዝተ መላጫ ገዝተ ወይ ዋክስ እንትን ገዝተ የመላጨት የማስተካከል ግዴታችሁ ነበረ። የአበሻ ወንዶች አታደርጉትም፣ እንደዚህ አታደርጉ። በዚህ ዘመን ያላችሁ ወንዶች ጊዜም የላችሁ፣ ሚስቶቻችሁ ሲያረግዙ ሚስቶቻችሁን የምትከባከቡበት ታይም የላችሁ። ምን ልክ እሱ እውነት እውነት እንነጋገር ከተባለ ስንቶች ስንት ሴት ነሽ፣ በእርግዝና ሰዓትሽ ማለት ነው በእርግዝና ታይምሽ የምታለቅሽ የሚከፋሽ ሆድ የሚበሰሽ የምትንሰቀሰቂ ለጓደኞች ምትይ፣ እንደውም ወንድ ልጅ በዚህ ዘመን ስታረግጂ ነው ደም እንባ የሚያስለቅሰሽ። ማርገዝሽን ሲያቅ እንደ ትላንት ነው፣ መውጣት መግባትሽን አለማወቅሽን ሲያቅ ይጫወትብሻል። ደም መንታ መንታ መንታ መንታ እንባ አሉ። ጥሩ ባሎች አሉ። እንደዛ ስል ሁሉም አይደሉም። መልካም ባሎች አሉ። እናታቸውን እየተንከባከቡ ለእናታቸው እየታዘዙ የኖሩ ጥሩ ባሎች አሉ። ሚስቶቻቸውንም ልክ እንደ እናታቸው የሚያዩ በዛው ልክ ደግሞ ባለጌ ካረገዙ በኋላ የሚሮጡ የሚፈረጥጡ፣ ቡጭ ውጭ የሚሉ ሚስቶቻቸውን የሚጸየፉ ባሎች አሉ ለሰላሳ ደቂቃ ዞር ብለው የማያዩ ባሎች አሉ። ምናውቀው ነው ምንም ትደባብቃላችሁ። ሶ ሳሚ እኮ ልክ እኮ ነው። እኔ ለሚስቴ በድፍረት ወጥቶ እኮ ነገራችሁ። እኔ ለሚስቴ እንደዚህ አይነት ባል ነበርኩኝ ብሎ ካለ ከአዋቂው ከባለቤቱ ባላይ አዋቂ ነኝ እኔ እናንተ ቤት ጎዝጓዥ ነኝ አላችሁ። እሳ አንዳንድ ሰዎች ለግዴታ ነው፣ ግዴታ ነው። በዚህ ዘመን ግን ወንድ ልጅ እንደዚ ያደርገው ቤቱን የሚወለወለው እኔ ጋይስ አሉ። ግን እንደዚህ አይነት ወንዶች አሉ ቤት ሚስቴ እርጉዝ ነሽ ብሎ ቤት የሚውለው ዕቃ የሚያጥብ እግሩን እግሯን የሚያጥብ አለ። ግን ጋይስ፣ እንደዚህ ወንዶ እንደ ምን የተባረካችሁ ሴቶች ናቸው የሀገሬ ልጆች። እናቶቻችሁ ቱቱቱቱቱ እያሉ የመረቋችሁ ያደጋችሁ ልጆች መሆን አለባችሁ። ጋይስ፣ እንደዚህ አይነት ባል ካጋጠማችሁ ገብርኤል ምስክሬ ነው። በዚህ ድም በዚህ ዘመን ባልሽ እንደ እናት እንደ ወንድም እንደዚህ የሚንከባከብሽ ባል ካገኘሽ እውነቴን ነው የምነግርሽ እመቤቴን፣ አንቺ የዚህ ዘመን የዚህ ክፍለ ዘመን ምርጥ ሴት ነሽ። በቃ እግዚአብሔር እመቤ